ኢሳም ኢሳን በጣም ወድሃል እና አንተን ማግኘት ይፈልጋል እ ከአንተ ጎን መሆን ይፈልጋል እና አንተን ማግኘት ይፈልጋል እ ከአንተ ጎን መሆን ይፈልጋል። ግንኙነት የለኝም። በቃ ልቤ ከዚህ በኋላ ኢሳምም አይቶታል። ጉድ በል ጎንደሬ ብሏል፣ ሼርም አድርጎታል ቪዲዮ እና፣ የሰዎች ኮሜንት ደግሞ ምን ይመስላል? እኔ እውነት ነው፣ ጉድ በል ጎንደሬ ያስብላል። የሱ የኢክራም እና የኢክራም ብቻ ነው የኢሱ ብቻ ናት፣ ኢክራም የኢሱ ብቻ ናት። መቼም አይለያዩም። ከክፉ ነገር አላህ ይጠብቃችሁ ይላል። አንደኛ ኮሜንት። ሁለተኛ ደግሞ ኢሳም እንዳትሸወድ ከኢክራም ውጭ። ወደ ውጭ ደግሞ ኢክራም ወንድሜ የስንቱንስ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እኔ ጋ አልሐምድሊላ። ዛሬም ለተለመደው በአዲስ ቪዲዮ መጥቻለሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ዛሬም ለተለመደው ባለ አዲስ ቪዲዮ መጥቻለሁ። እሱም አዲስ ነገር ምንድን ነው ካላችሁኝ፣ እዚህ ጋ የምታዩዋት ሷለች አፍቃሪ ነኝ ብላ መጣለች። እንደሚታወቀው ኢሳምና ኢክራም ሊጋቡ ትንሽ ትንሽ ነው የቀራቸው። ምንም ማለት አይቻልም፣ ትንሽ ነው የቀራቸው እና እንደዛ ነበረ። እሷ ግን ተጣልተዋል ተለያይተዋል በማለት እንግዲህ እኔም አፍቃሪ ነኝ፣ የደበኩት ሚስጥር ልንገራቸው ላመታለች። ለእኛ ለምን ለምን እኛ ይሳምነን ለምን ይነገርናል? በውስጥ ማውራት ትችል ነበር እኮ በኮፈኪያ በውስጥ መጨረስ ትችል ነበር። እንግዲህ ህዝብ ይፍረደኝ ብላለች፣ ወደ ህዝብ መታለች። እንግዲህ ሳምን ማይቶት ያየውን ሼር አድርጓል። ሼር ባደረገው ደግሞ ኮሜንቶች የእሱ ምን ይላሉ የሚለውን ኮሜንት አንብቤ አምጥቼ እላቸዋለሁ። እና እስቲ እሷ ምን ትላለች? እንዴት ነው የያዛት ፍቅር? እንዴት አድርጎ ነው ከመቼ ጀምሮ ነው የሚለውን ነገር አብረን እናያለን። አብራችን ቆዩ ፍቅር ያበለጅ ሴት ካሳየኝ እኔ የማይመጡ አሳያለሁ ነው የሚለው። ሴት ልጅ በፍቅር አታፈቅድ። ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነት ወይም በቅንፉስ ኳሊፊኬሽን ነው፣ ብር ቆመዳና ደህንነት በቅንፉስ ፕሮቴክሽን። ይሄ ዋና መለኪያ፣ ይሄ ደግሞ ፍቅር አይባልም። እስኪ ሀብታም ሴት ልጅ አፈቀርኩ ስትል የሰማለ የለም። አትልፉ። የብቃት ወይም ኳሊፊኬሽን ጥያቄ የለባትም፣ ምናልባት መውለድ ወይም የልጅ ፍላጎት ብቻ እንጂ። በተቃራኒ ወንድ ልጅ ምንም ጥሩን ምን መስፈርት የለውም። ብቻ በክብሯ ትምጣልበት እንጂ መጨረሻ ላይ እያ

ምንድን ነው ሴት ልጅ እንደ ጽሑፍ ፍቅር የላትም ትላላችሁ? ብዙ አፍቃሪዎች እኮ አሉ። ተው እንደ ሚዲያው አይታይም። በውስጥ ብዙ እናቶቻችን አፍቅረው ተዋደው ይኖራሉ። እንደዚህ ማለት አይቻልም። ግን አዎ ኳሊቲ በጣም በጣም በጣም ትፈልጋለች ሴት ልጅ እንጂ እንጹህ አፍቃሪ ሴት አለች። ወደ ፈኪያ ወደ አፍቃሪዋ ጉድ አካሞ ትሰራ ምናምን በቃ አሁን ፍቅረኛሞች ምናምን ሆንን የሚመስላችሁ እ እናንተ ልታስቡ ትችላላችሁ። እንደዚህ አይነት ነገር እንድታስቡ አድርገን ሊሆን ይችላል። ከዛ በጣም ይቀርታል ግን እኔ የምንታስቡትን ነገር ሳዳመጥ ራሴ ምን እንደመተመለስኩ ታውቃላችሁ? ያለፈ ህይወቴ እናስታወሳችሁ አለቅም። አሁን ላይ እየኖርኩት ያለውት ድሮ ተመርሬበትን ከክፍለ ሀገር ሁኜ ከዛ ሁኔ ከመምጣት በፊት የምኖሩን ህይወት አሁን እየኖርኩት ነው ያለሁት። እንዴት ወሉ እናንተ የሆነ ሰው ነው የምናቃችሁ እኔ ሶሻል ሚዲያ ጋር አሁን ጋር ልታስብኝ ትችላላችሁ። ወላሂ እኔ በጣም ወዶ ሰዋለኝ ማፈቅር ማፈቅረ ሰዋለኝ ያን ሰው ነው እንዲቆይ ማድረግ የምፈልገው ነበር ግን እስካሁን ድረስ ዝም ያልኩትን የዛ ሰው አንዳንድ ነገር የኔ የማይሆንበት ብዙ ነገር ስለነበር አሁን ግን እንሻአለ በአላህ ፍቃድ አላህ ደግሞ አግዞኝ ያን ሰው ወደ አመጣለሁ ብዬ ተስፋ አደርጋለሁ ምክንያቱም ስለፈለግሽ ብቻ ይሆናል ወይ አንቺ ስለፈለግሽ አንቺ ስለወደሹ አንቺ ስላፈቀርሽ ብቻ ኢሳም ለአንቺ ሊሆን አይችልም የእሱም ፍላጎት መኖር አለበት ትዳር እኮ የሁለት ሰዎች ፍላጎት ነው። አንቺ ስላፈቀርሽ ብቻ የአንቺ ይሆናል ማለት አይደለም። እንደዚህ እርግጠኛ ሆነሽ ማውራት የለብሽም። ስለዚህ የአላህን ገዛም ደግሞ ወደ እኔ እየመጣ ነው። ተበላሸብኝ። እንዴት በሰው ህይወት በምበላሸት አንቺ ደስተኛ ትሆኛለሽ? ለዛውም አፈቀርኩት ባልሽ ሰው የእሱ ህይወት ሲበጠበጥ አንቺ ደስተኛ ልትሆኝ እንዴት ነው? ይህ ከአንድ ከአፍቃሪ ሴት ማይጠበቅ ነው። የእሱን ደስታ ለእሱ ደስታ ብለሽ መቆየት ነው የነበረብሽ፣ እንጂ እሱ ህይወቱ ተበላሸ ደስ ብሎኛል አይባልም። እና ወደ ግን ደግሞ ስመለስላችሁ አሁኑ ጋዙ ላችሁ እኔ አሁኑ በጣም ነው ሞዱ በጣም ነው ማከፉ በጣም ለእሱ ትልቅ ርስ ፍግታለች። ግን እናንተ በምታስቡት መንገድ አይደለም በወንድምነት ሴት ልጅ ሁሌ የምትሳሳተው ስህተት ሁሌ ማትማርበት ስህተት ምንድን ነው ብትሉኝ፣ የወደደችውን እንጂ ያፈቀራትን ማግባት አትፈልግም። በቃ ስህተታችን ይሄ ነው። ትዳርም ራሱ ቋሚ የማይሆንበት ምክንያት ይሄ ነው። ሴት ልጅ ያፈቀረችው ታገባለች፣ ወንድም የራሱ ያፈቀረውን ነው ማግባት የሚፈልገው፣ ሴትም ያፈቀረችው አሁን አሁን እሷ በጣም የፍቅር ስሜት እንዳለው ይታያል። እሷ አታፈቅረ ሰው ጋር ነው ያለው ይሁት አሁን እንዴት ነው ገና እሷ ሌላ ሰው አፍቃሪም ያላፈቀረ ህይወት የሌለው ሰው ቢሆን ራሱ አሪፍ፣ ግን ህይወት ያለው ሰው ላይ የሰው ሰው እንዴት ይፈቀራል? የሰው ሰው ላይ ሄዳ ቆጭ እሺ ይሁን፣ አፈቀረችው ይባል፣ ወደደችው ይባል፣ እሺ ሚዲያ ላይ መምጣቱ ለምን አስፈለገ? ለምን ከአሁሞ ጋር ስትሆኝ ነው። ከአሁሞ ጋር ካልሆንሽ ደስ ይለን። እሱን እኮ እናቴም እኮ ይህ ወንድ ካላገባሽ ብላ እኮ ድራኛለች። እኔ እኮ ውስጥ ያልተሰማው ያ ደስታ ያንን ደስታ እኮ ያላገኙበት ብዙኛ አይደለም የመጣሁት። በቃ አሁን እናንተ ከአሁሞ ጋር እንደዚህ ከሆንሽ በጣም ተስተይኒ ቀልልሽብን። ሰውን በቃ ታምሪብ ምናምን። እሺ እሺ እናንተ እውነት ኢንተርታችን የሚያድራቅ የሆናችሁት አይደለም። እኔ እኔ አሁን እንደዚህ ስትሉ ያኔ እናቴ ልጁ ይህን ሰው አገኘ ያ ሰው ባል እንዲሆን ተፈቀደ። ያን ሰው አልፈለግኩት ግን አሉ በቃ መሆን አይደለም። እኔ ምን አይነት ህይወት ነበረ በቃ ልቦ የተሰበር የማስመሰል ህይወት በራሴ አለማዘዝ ውስጢ መስበር ማዘን መተከዝ መከፋት መሰበር ነው። ይቀጣ ማንችሎሶች አንድ ልኖር አንች ይሰበር ነው። እመኝ ድጋሚ ነው የምትጎጁ ድጋሚ ነው የምትሰበሩ ድጋሚ ነው የምትሰደቢ እንጂ ጭራሽ ማይሆን ነገር ነው ማፍቀር። የሌለብሽ ስሜት እኮ ዝም ብሎ በቃ አይነዳም አእምሮ ስለመራን ብቻ አይሆንም። በቃ የትኛው ሰው ነው ምንድን ነው ብለሽ በደንብ በደንብ ማወቅ ማጣራት ነበረብሽ። እንደዛም ሆኖ ግን ብታፈቅሪው የፈለገ ብታፈቅሪው ራሱ የእሱ ጉዳይ፣ ፋይሉ እስከሚዘጋ ያፈቀርሽው ሰው ፋይል እስከሚዘጋ መታገስ ነበረብሽ። ተሳስተሻል። አሁንም በቃ ለስድብ ነው፣ በቃ ብዙ ነገር ትባያለሽ፣ ብዙ ነገር ይሉሻል፣ ምናምን ነገር እና እሱ ነው እንጂ የምታተርፊው፣ ምንም የምታተርፊው ነገር የለም። እንደኔ እንደኔ ሌላ ከጀርባው ሌላ ስራ ሌላ ነገር ከሌለው ይሄ ነው እውነታው። እንደው በጣም እናምናለን እኛ እንደዛ ነን። እኛ ጋር ልባችን ጋር እንደዛ ነው። እኔ ጋር እንደዛ ነው። በእኔ ልብ መቶ ፐርሰንት እንደዛኛ እኔ ወዷዋለሁ ወዷለሁ ብዬ ሊሆን ይችላል። ወዷዋለሁ በደንብ ደግሞ ወዷ፣ ግን በእህትነት በወንድምነት ነው፣ በፍቅር አይደለም እናንተ ደግሞ በቃ በፍቅር ልታደርጉት ውስጥ እየፈለጋችሁ ነው። አይሆንማ። በቃ እኔ ልቤ አንድ ጊዜ ሌላ ሰው አስገብቻለሁ። እኔ ባይዘው ፍቅር ይይዘኛል እያስብ ያለቀ በፍቅር አላምንም ነበር። ምናልባት እኔን አላህ ያስተምረኝ ወይም ደግሞ ሊፈትነኝ ፈልጓል። ከሌለ አሁን ካለሁበት ሰው ፍቅር ሲያስይዘኝ ማለት ለምን እንደዛ ልስ ይሆናል እኔ በፍቅር አላምንም። ሰው የኡማ ፍቅር አይመስለኝም ብያችሁ ነበር። ብዙ ጊዜ ፍቅር መሆኑን እኔ ራሴን ብዙ ጊዜ አላመንኩም ነበር፣ ግን ያን ሰው የሰው ሰው ሆኖ ወደድኩት። የራሱ ሪሌሽን አለው፣ የራሱ ግንኙነት አለው፣ የራሱ ህይወት አለው ብዬ እያየው ያ ሰው እያለው ብዬ የሚያሳምንኩ ተአምሮ ለሱ ልቤ ጣም ጥሩ ስሜት የተሳሙ ያን ሰው ማየት ፈለግኩ። ከዛ ሰው ያን ሰውን አፈቅኩት ሳላውቀው በልቤ ብቻ ትልቅ ቦታ ሰጥቷት። ይህ ለምን ሆነ? አላህ ወይኔን እውነተኛ ህይወትና ፍቅር እንዳለ ሊያስተምረኝ ፈልጓል ወይ ደግሞ አላህ ደግሞ ፍቅር በፍቅር ሊፈትን ይፈልጓል። ኢንሻአላህ አላህ አላህ ደግሞ ሊያስተምረኝና ጥሩ ነገር ሊሰጠኝ ነው ብዬ አሳምለዋለሁ ራሴን። አላህም ደግሞ እኔን በጠረጠራችሁ ብኝ ቦታ እገኛለሁ። በቃ አላህን ማለት ምንም ሸክ ሳላደርግ ይህ ነገር ይሳካል ለሄሩ ነው ብዬ አመንኩኝ። ወላሂ አላህ ሄር ነው የሚያደርገው ወላሂ ሄር ነው የሚሆ እኔ የምፈልገው እናንተ እንድትወቅሱኝ እንድታዝኑ፣ ሳይሆን እንድታዝኑብኝም ሳይሆን እኔን ዱዓ እንድታደርጉልኝ የእውነት ልብ ጋ ያለ ድሮ ባገኘው ብዬ የተመኘው አሁን እንዳገኝ እኔ ተሰብር ያለሁ በወንድ ልጅም በሰውም በደስታም በትዳር በኩልም ሆነ በፍቅር ተወጃሉ እኔ የምፈልገውን ህይወት አሁንም የሰው ሰው ወንድም ያንን የሆን ህይወት የተጠቅም ይሁን፣ ምናልባት የሰው ሰው አስወንዱ ድም ብዬ ነበር። ግን ወላሂ አይደለም፣ አላህ መንገዱን ከፈጠልኝ፣ ያን ሰው የማገኝበት ስለድል አመቻችልኝ። ግን ያም የሆነው እናተ ከጎንስ፣ ወላሂ ፈኪያ ምን ሰብሯታል ይሉ እስኪ፣ እኔ ምን እንደሰበር ልንገራችሁ። በቃ በግዴታ ይህን ያልሆነን ሰው ለእኔ ለማድረግ ከሶስተኛ ጊዜ አልፎ ለአራተኛ ስሞክር ነው። ከዛ አምስተኛ ሆነ። አራትና አምስተኛው፣ ምንድን ነው ብላ ሲጠይቀው አራተኛው አሁን ጋራ ተጋቡ ምን በሉ ምን በሉ ይካሰሩ። እኔ ወንድሜ ነው እያሰብኩ፣ እናንተ ደግሞ የግዴታ ባልሽ አድርጌ ስትሉ ራሴ ላሳምነው ሞከርኩ። ወላሂ ፈተና ነው፣ ራሴ ጋር የተፋተንኩት ትልቅ ፈተና ውስጥ ነበርኩ። አይሆንም

ምናምን ነገር አለ እንደዛ ቢሆን እሺ። አሁን ግን አሁን ነው ትልቁ ፈተና ይመስለኛል። ገና በሚዲያ ወጥተሻ ህይወት ሚዲያ ላይ አይሆንም፣ ጭራሽ ነው አይሆኑ እንዴት፣ ሰው የሰው አይን የገባበት ነገር ላይ አይሆንም። በውስጥ ብታናገሪ፣ በውስጥ ብትጽፊለት፣ መጀመሪያ በውስጥ ሰባቡን ብታደርሺ እሺ። በውስጥ አላደረሽ ምናምን ነገር እና ከባድ ነው። አንቺ እናንተ መልታስ ሞት ትችላላችሁ። የሚወድሽ ሽንጥልሽ ለማይወድሽ ልትሉ ትችላላችሁ። ወዶኝ ያገባኝ ከበደለኝ ከሚበድለኝ ወድጅ አግብጆ ብሰቀይ ይሻላል። እርግጠኛ ሆንሽ እንዴ? ምንድን ነው? በውስጥ የተጨረሰ ነገር አለ እንዴ? እርግጠኛ ሆንሽ እኮ። እሱም እኮ አንቺ አሁን ወደሽ እንደ አንቺ ወደሽ እንደሄድሽ ሁሉ አንቺ ወዶሽ ይመጣል ወይ ነው ተለቁ ፖይንት አንቺ እንዳፈቀርሽ እሱ ያፈቅርሻል ወይ ነው ነው በቃ ጥላኝ ልትሄድ ነው ምናምን ብሎ ብዙ ነገር ውስጥ እየገባ ሰው ነው እና አሁን ይቀበልኛል። በጣም በጣም ፈጥነው በቃ ይሻለኛል። ደግሞ አንድን ሰው ለትዳር ወይም ደግሞ ለፍቅር ከወደድኩትኝ መስዋዕትነት እከፍልለታለሁ። ካልወደድኩት ልቤ ይደማል። በወንዶች ደግሞ ይብሳል ይሄ ነገር። ለወደዷት ሴት ነው መስዋዕት መክፈል የሚፈልጉት እንጂ ላላፈቀሯት ሴት መስዋዕት መክፈል አይፈልጉም። በሴት ነሽ አንቺ፣ ግን አንቺ ለወንድ እከፍላለሁ። እኔ ድጋሚ ማዘንም መሰበርም ባለፈው በቲዎትም ማለፍ አልፈልግም እኮ የመረጥኩት ነገር ከባድ ነዋ። የውነት ነው ላት እኔ ድክ መበኛች አልተረዳችሁም። በቃ ወንድ ቀያየርሽ፣ ወንድ አበዛሽ። ምን አልሽ? እኔ ወንድ ብቀያየር ወንድ ባበዛ ከሁሉም ወንድ ጋር እኮ ሌላ ነገር የለኝም እናንተ። ያንን ብዙ ነገር ስትል ልቤ ውስጥ ሌላ ነገር ነበር እኔ የማስበው። ተረዱ፣ የእውነት ወላሂ፣ የእውነት ነው የምላችሁ ስለ ወደድኩት ስናገር አሁን ለሱ ጥሩ ስሜት ስለሚሰማኝ ስናገር ልንገራቸው ትንሽ ማለት ስናገር እኔ እሱን ሳየው በሶሻል ሚዲያ ነው ያየሁት። ሳየው ይመቸኛል፣ ዝም ብሎ ደስ ይለኛል። ቲክቶክ እንደ አካውንት ይከታተለው ነበር። ዩቲዩብ ደግሞ ጀመረ። ዩቲዩብ ላይ ደግሞ በአዲስ ሲመጡ በጣም ተከፍቼ ነበር። ከዛ ግን ዩቲዩብ መጀመራቸው ለእነሱ አይደለም ለእነሱ ሙዚቃ አይደለም ኢትዮ የተከፈተው፣ ብያመንኩኝ ለእኔ ብዙ ብርሃን ነበር። ምክንያቱም የነሱን ህይወት ማየት ጀመርኩኝ በኢትዮ ኢትዮ ላይ ገብቼ ስለዋይት እየነገር ከዛ ኢትዮ ላይ ብዙ ግርግር ተፈጠረ። በነሱ በሱና በሷ መሀል አልዋሻችሁም፣ ሲለያዩ ሲጣሉ ደስ ብሎኛል። እንዴት ነው የሰው ሲጣላስ? እንዴ ደስ የሚልሽ እንዴት እንዴት ይሆናል የእሷ ነው መጀመሪያውኑ የእሷ ነው ያ ካንቺ ወስዳ አይደለም እንዴ እንዴት ነው ሲጣሉ ደስ የሚልሽ እኔ ያልገባኝ ነገር ይሄ ነው የፈለገ ነገር ፍቅር ሲባል እኮ ለምትወዱት ሰው መስዋዕት መክፈል ነው አይደል እንዴ እና ለምታፈቅሪው ሰው መጣላት የእሱ ማዘን እንዴት ደስ ሊልሽ ይችላል ነው ያፈቀርሽው ሰው የኔ ሜላት ሰው ያለው ሰው እሱ ሲጣላ እንዴት ነው ደስ የሚለሽ? ከእሷ ስለተጣላ ስለተለያየ፣ ብቻ የአንቺ ይሆናል ማለት ነው? አይሆንም። ተለያዩ የሚለውን አየህ፣ አልተለያየም ሰሞኑ የመጨረሻ ጊዜ ላይ ተለያየን አልተለያዩ እነሱ መለያየታችሁ እነሱ ክፋት ሊሆን ይችላል ግን ወላሂ፣ ለእኔ አላህ መንገድ ነው ይከፈታል። አላህ የሰዎችን ደስታ ነጥቆ ለአንቺ አይሰጥሽም። ምናልባት እሱ ከሷ በመለያየት ተከፍቶ ሊሆን ይችላል። እኔ ክፍት ይበላኝ፣ ወላሂ ግን እኔ በቃ ይሄን ይሄን ቪዲዮ ለሰራ የተገደድኩበት ነገር ግን የሷና የሱ መለያ ይሳይና የመጨረሻቸው እንደሆነ ሲገባ አይደለም፣ የመጨረሻቸው አይደለም፣ አይደለም፣ በቃ እነሱ እኮ ገና ናቸው። መጨረሻው ብታይ በኪ ብትታገሽ፣ ምን ነበርበት? ምን አለ በመሀላቸው ባትገቢ አሁን እኮ እሷ አሁን የመጨረሻ ቪዲዮቸው የሰሩት የአባትዬው ውሳኔ ነው እንጂ የተናገሩት እኔ እና እሷ አብቅተው አልፈ ኢክራም መታ እኔ በቅቶኛል፣ በቃ ከዚህ በኋላ አላለችም። የአባቴ ውሳኔ ነው ብላ አስረግጣ ነግራለች። አባቷም ማሳመን ትችላለች፣ ቀስ በቀስ በዋንዴ ባለም በሁለት ያደለም እንደዛ ማሳመን ትችላለች። እና አሁን መምጣት አልነበረብሽም። በቃ ካቅምሽ በላይ ቢሆን ራሱ በውስጥ መጨረስ ትችይ ነበር ነው ጠርቶ አልተላከፈኝ፣ አላወራኝ፣ አያቀኝ ወይ ፍቅር እስራኤል፣ እኔ ማወቅኩት ብቻ ግን እንዴት ነው እኔ ፈር እንጂ ይሆን እንዴ ጌታ፣ እንዴት ሰው ሶሻል ሚዲያ ባየ ብቻ እንደዚህ ይሆናል። የስህተት ነው፣ የአይነ ፍቅር ነው የልቡ አደለም። ሰ የሚናሰቅ ነገር ነው ሰለቆ ነው የሚናሰቅ። እና ሁላችሁም ቤተሰቦች ይህን ቪዲዮ ደስ ሼር እያደረጋችሁት ቪዲዮን፣ ኢሳም አይቶታል። ጉድ በል ጎንደሬ ብሏል። ሼር ተደርጓል። ሼር ማድርጎታል። ቪዲዮ እና የሰዎች ኮሜንት ደግሞ ምን ይመስላል? እውነት ነው። ጉድ በል ጎንደሬ ያስብላል። እሱ የኢክራም ና፣ የኢክራም ብቻ ነው። የኢሱ ብቻ ናት ኢክራም፣ የኢሱ ብቻ ናት። መቼም አይለያዩም። ከክፍሉ ነገር አላህ ይጠብቃችሁ ይላል

ኑልን ኢክራምን የመሰለች ደርባባ ባየንበት አይነ አይ ወይኔ በላቸው አለ። ዝም ያለ ነዣ ወጣ አሉ። የኛ ውዱ ነቢይ ስለላሁ ወሰለም ከይክሩ ውጭ ከማንም ጋር አይነካካም። ሲጀመር ሕይወት እኮ ነው ያዘው ምንድነው? እንደ ሰይጣን ሰበብ ፈልጎ ወደ ሰው ህይወት መግባት አይደብርም እንዴ? ኢሱ እባክህ ራስህን አውርደህ በዩቲዩብ እንዳትጃጃል። ይላል ለት ጉድ በል ጎንደሬ መገን ዘንድሮ ብላ ስቃለች። ኢሱዬ እኛ ይክሩ ነው የምንፈልገው። አላ ከይክሩ ጋር ያጣምራችሁ አሜን። ያበናት ይቅርታ አድርጉልኝ፣ እና ሴት ልጅ ለስራ ሆነ ለምንም እንደዚህ የሚያስጠላ ንግግር የምታወራ ሴት አይመቸኝም። ዝግግ ዝግግ ነው የሚያደርገኝ። ወይኔ አላህዬ፣ ደግሞ ስታወራ እንዴት እንዴት ነው የሚያረጋት? ያረቢ ሜካፕ ደግሞ። ሙስሊም ሴት እንደዚህ አታወራም። እኝ ካትሻ

ይህን ያክል የምትጠሉት ምን አድርጋችሁ ነው? ኮሜንታተሮች አዩ። ዲል ሹፈኪኜ በጥፊ ብለህ አባራት። የኩዬ ለእኛ ስብቲ ኢሳምን እንዳታየው። ሲቀጥል ናፋችሁናል። እኔማ ስራ መስራት ደከመኝ ቀኔ

አሪ እኔ በኩሌን ተወጥቼ ደግሞ ወደው ለሱ ትልቅ ቦታ እንዳለኝ እሱን እያሰብኩኝ የእሱ ህይወት እንዳልበጥብጥ በማለት ታግሼ እንደቆየሁ እንዲያቀል ፈልጋለሁ። እናም ሄዲዮ ካየው ስታየው ደስ ይላሉ ይችላል ስንክል የምነገርት ነገር ለአንተ ትልቅ ቦታ ለ በህይወቴ ለማንም ሰጥቸውም አለቅ፣ እና በጣም ነው የምወድ ነው የምወድ ኢሳ ኢሳን በጣም ከአንተ ጎን መሆን ይፈልጋል። በቃ ተረዳኸኝ? እኔ ከማንም ጋር ሌላ ግንኙነት የለኝም። ጠቃሚ ልቤ ከዚህ በኋላ በህይወቴ ውስጥ ላይ የእውነት ይህን የሚመለው ሰው እንዲኖር ይፈልጋል። ብዙዎች ሊኖሩ እኔ ከእውነት ፍቅር የያዘን ከእሱ ነው። ከሌሎች ጋር ሌላ የሚወድ ይችላለ። በቃ አይሆንም። ውድ ቤተሰቦች የዛሬው ቪዲዮ ይሄንን ይመስል ነበር። እናንተ ምን ትላላችሁ? ማፍቀር ነበረባት? ብታፈቅድስ ወደ ሚዲያ መምጣት ነበረባት? ቢሆን ራሱ የኢክራምና ኢሳም ይሆናል። ግን ባይሆን ራሱ አሁን መናገር ነበረባት? ትንሽ መታገስ አልነበረባትም? እናንተ ፍረዱ፣ ኮሜንት ላይ አስቀምጡኝ። ዛሬ ቪዲዮ ይህንን ይመስል ነበረ። ላይክ ማድረጋችሁ በጭራሽ እንዳትላይክ ማድረጋችሁ በጭራሽ እንዳትረሱ ሰብስክራይብም አድርጉኝ። ቻው።